ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትራ የምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። ከዚህ መሰናዶ በፊት ቀደም ብለን ሰርተን ወደ እናንተ ባቀረብ ነው መሰናዶ ላይ እንደነገርናችሁ ትላንትና የዋለው ችሎት የቀነኒን ጉዳይ ለመመልከት ለዛሬ ጠዋት ቀጠሮ ይዞ ነበረ። በዛሬው ችሎት ደግሞ ሌላ ተለዋጭ ቀጠሮ ሰጥቷል። ከዚህ ጉዳይ ጋር ተያይዞ ሌላ መረጃ ልነግራችሁ ወደን ነው እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁን ቆዩና መሰናዷችንን ተከታትሉልን። በቆይታችሁም እንዲሁ ጊዜ ሚዲያን ሰብስክራይብ እንድታደርጉ በትህትና ጠየቅን፣ ክበሩልን። እንግዲህ እንደነገርናችሁ ዛሬ ተቀጥሮ የነበረው በቀነኒ አዱኛ ጉዳይ ተጠርጥሮ በእስር የሚገኘው አንዷለም ጎሳ ለሚያዚያ ዘጠኝ ተለዋጭ ቀጠሮ ተሰጥቶታል። ከሞዴል እንዲሁም ደግሞ የማስታወቂያ ባለሙያዋ ቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው እጮኛዋ አርቲስት አንዷለም ጎሳ በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ፍርድ ቤት ቀርቧል። የአርቲስት አንዷለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣ የቀረበው ጥያቄ በዛሬው ዕለት ም ጠበቃው የዋስትና መብቱ እንዲጠበቅ በትናንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስከ አሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባም ሲል ቅሬታውንም አቅርቧል። ዐቃቤ ሕግም መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትናንትናው ዕለት ችሎቱን መጠየቁ ይታወቃል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ፣ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱለት ተጨማሪ 14 ቀናት ይሰጠኝ ሲል ፍርድ ቤቱን ጠይቋል። ፍርድ ቤቱም በዛሬው ችሎት አቃቤ ሕግ ማስረጃዎችን እንዲያቀርቡ ዘጠኝ ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ ዘጠኝ ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥቷል። ቀነኒ አዱኛ መጋቢት አንድ ቀን 2017 ዓ ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ውዳሴ ከተሰኘ ሕንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለሕልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወቃል። እንግዲህ የነ ቀነኒና የአንዷለም ጉዳይ ፍርድ ቤት በቀረበ ጊዜም ይሁን ከዛ በኋላ ባሉ ጉዳዮች በሙሉ በጣም ብዙ ሰዎች እንግዲህ ከዚህ ጉዳይ ጋር ተያይዞ የየራሳቸውን አመለካከት በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። ቅሬታ ያላቸውም ቅሬታቸውን ያቀርባሉ። ስለ ሁለቱ ግለሰቦች እናውቃለን፣ በቅርብ ወዳጆቻቸው ነበርን የሚሉ ሰዎች በሙሉ ጉዳዩን በተመለከተ ስለሚያውቁት ነገር ሁሉም በየፊናቸው ይናገራሉ። እንግዲህ ከቀነኒ ሞት ጋር ተያይዞ በብዙ በብዙ መቆጫትና መንገብገቧን በተደጋጋሚ በማህበራዊ ሚዲያ ያ ላይ በመግለጽ የምትታወቀው ሰዋድ አህመድም የዛሬውን ቀጠሮ በተመለከተ ደግሞ እንዲህ ስትል በማህበራዊ ሚዲያዋ ላይ አስፈራለች። ብዙ ሰዎችን አያለው፣ ትላለች። ብዙ ሰዎችን አያለው። ለእኔ ሁለቱም እኩል ናቸው፣ ሁለቱም ያሳዝናሉ። ይህን ያህል ነው እንዴ? ጥፋትን ትንሽ ይሁን ትልቅ፣ ለመኮነን ከተበዳይ ጎን ለመቆም የሚከብደን ስሙኝማ። የጠፋው የሰው ልጅ ህይወት ነው። ቀነኒ ዛሬ ከኛ ጋር የለችም። እንዲህ ነበር የሆነው የሆንኩት ይህንን ነው ብላ ልትነግረን፣ ልታማክረን፣ ልታዋየን አትችልም። ስለ ሁኔታው ሊነግረን የሚችል ሰው ግን አለ። በማንኛውም መስፈርት ደግሞ እኔ ለምሳሌ በግሌ ተጠርጥሯል ተብሎ ለታሰረ የተፈጠረውን ለሚያውቅ ፈጽሞ ጥሩ ባህሪ ለሌለው ለሚማታና ስሜቱን መቆጣጠር ለማይችል በህይወት ላለ ሰው አይደለም ልወግን ላዝን አልችልም። እኔ በአንድም በሌላም የሰው ተጠያቂ ነው። የጥበብ ስራው የሚወደድ ሰው ሊሆን ይችል ይሆናል። ነገር ግን የማይታለፉ መስመሮችና ይቅር የማይባሉ ጥፋቶችን ሲያጠፋባት ነበር ብላ አንዷለም ላይ ያላትን ቅሬታ ታሰፍራለች። እናም ምን ለማለት ፈልጌ ነው? የሌለን ውድድር የማይመስልን ማወዳደር ብናቆም ይሻላል። ሁለቱም አንድ ሊሆኑ አይችሉም። መወገን ካስፈለገም በዚህ ጉዳይ ላይ ያለውን ወገን አንድ ብቻ ነው፣ እሱም ህይወትን ሳትጠግብ ያለፈችው ቀነኒ ብቻ ነች። ሌላው ነገር በሁሉ ከዚህ በኋላ የሚመጣና ትርፍ ነገር ነው። ሳይድ ፍርድ ቤቱ የግራ ቀኝ ክርክሩን ሰምቶ ለሚያዚያ ዘጠኝ ቀጠረው ሰጥቷል። ስለ ቀነኒ እየተሰዋን እንቀጥላለን ትላለች ቅሬታዋን በተመለከተ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ለቀነኒ ነፍስ ፍትህ ይገባል። ለቀነኒ ቤተሰቦች ፍትህ ይገባቸዋል። ያችን የመሰለች አበባ ልጃቸውን ስለሚመልስላቸው ሳይሆን ለተራበ ሰው ምግብን፣ ለተጠማ ሰው ውሃን እንደምንሰጠው ለተበደለ ሰው የምንሰጠው ነገር ፍትህ ነው እና ባካቹ ከበዳይ ጎን ቆማቹ የምትከላከሉ ሰዎች ለአንድ ሰከንድ እኔ ቤት ቢሆን ይሄ ነገር ብላችሁ አስቡ። በእውነት እግዚአብሔርን መፍራት ቢጠፋብን ህሊና ዳኛው የት ሂዶ ነው? ፍትህ ቅንጦት የሆነበት ሀገር ላይ እየኖርን ፍትህ የምንለምነበት ሀገር ላይ እየኖርን በየጊዜው ሴቶች ይቀጠፋሉ። በእውነት በጣም ነው ልብ የሚሰብረው። ለነዚህ ቤተሰቦች ምን ያጽናናቸዋል? ልጃቸውን አይመልስላቸውም፣ ግን ፍትህ ይገባቸዋል። ምናልባት አጥቂዎቹ በገንዘባቸው ባላቸው ታዋቂነት ውሸትን ሊገዙ ይችላሉ፣ ግን እውነት የትም ተደብቃ አትቀርም። ፍትህ ለቀነኒ! ፍትህ ለቀነኒ! ዛሬ ዜና የደረሱልጅንደ አቋን እንድታወጡልኝ አሁንም ከጎን ናችሁ እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ የኢትዮጵያ ሕዝብ ያላችሁ እንድታግዙኝ በውጭ ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ልጅንደ አቋን እንድታወጡልኝ አሁንም ከጎን ናችሁ እውነቷ እስከሚወጣ ድረስ አጎን የሚቆሙልኝ የኢትዮጵያ በሀገር ውስጥ በውጭ ያላችሁ እንድታግዙኝ እለምናለሁ እጠይቃለሁ።